አሴር ዶክተሩ ስር ተንበርክኮ እባክህን አባከህን የሀኒቾን አባት አትረፍልን፣ የእሳቸው መትረፍ የሁላችንም ሰላም እና የሁላችንም ተስፋ ነው እባክህን ብሎ ሲለምነው ዶክተሩም እኔ ምንም የማደርገው ነገር የለም፣ ገንዘብ ካላችሁ ማሳከም፣ ከሌላችሁ ደግሞ ይዛችሁ መውጣት ነው ሲለው እረ እባክህን የእሳቸው መኖርኩ የፋዘር መኖር የሁላችንም ተስፋ ነው ሲለው ቆይ ግን ማነው ፋዘር ሲለው ያን አባት ነው ሌላ ማን አለ፣ የእሳቸው መዳን የሁላችንም ተስፋ ነው እባክህን ይቅር እባክህን ብሎ እግሩ ላይ ሲወድቅበት ተነስ ተነስ ተነስሽ እንነጋገር ብሎ አሴርን እጁን ይዞ ከነሳው በኋላ ስማ አሴር፣ እኔ የማደርገው ነገር ቢኖር ገንዘብ ካለ ማከም ነው። እዚህ ቤት ወይም እዚህ ሐኪም ቤት ሕግ አለው። ስለዚህ ሕግና ደንቡን ተከትሎ ገንዘብ ያለው ሰው ነው ማሳከም የሚችለው። ከዛ ውጭ እኔ ምንም ማድረግ አልችልም ብሎ ሲለው ገንዘብማ እንደሌላት ኮ ታውቃላችሁ ገንዘብ እንደሌላ ታውቃችሁ አይደል እንዴ፣ አሁን ከዚህ ሐኪም ቤት ይዘሽ ውጭ የምትሏት ሲለው እና ምን ማድረግ አለብኝ? እኔ የማደርገው ነገር ቢኖር እንደነገርኩ ካለ አከም ነው፣ ከሌለ ደግሞ የለም ነው ብሎ ሲለው አሴር ደግሞ የኔ ምስኪን፣ የኔ ጌታ ማለት ነው የሆነን ለመናገር እኔ በጣም ነው ያሳዘነኝ። እና ማድረግ የሚችለው የራሱን ኩላሊት መስጠት ስለነበረ እባክህን የኔም ኩላሊት ወስዳችሁን ቢሆን እባክህን አክም ውስጥ የለው። ኧረ ወደዛ ዞር ብልኝ፣ ምን እያልክን ያለው ምን እየተነገርክን ያለው? ዞር ብልኝ፣ እኔ ይህን ነገር አላደርግም፣ ያመዋል እንደ ልጁ እያለ ዶክተሩ ተቆጥቶ አሲርን ገፍቶት ይሄዳል። አሲርን ምን ማድረግ እንዳለበት ግራ ተጋብቷል። ምንስ እንደተስ አድርጎ ሀንዬንና የሐንዬን አባት ማገዝ እንዳለበት ጭንቅ ጥብብ ብሎታል። በሌላ በኩል ወይዘሮ ሜላት ለባዩሽ ደውላ አቁም ኮኮ በቃ ካሁን በኋላ እሷን አረዳም ወይም ደሞ የሀናን አባት የህክምና እርዳታውን አቁሚ ያለው ብላ ለወይዘሮ ባዩሽ ስነግራት ወይዘሮ ባዩሽም ይህን ማድረግ አልነበረብሽም ተሳስተሻል፣ ትላታለች። እሷ ኮ ውስጡን ሌላ ስራ እየሰራች ነው። ወይዘሮ ሜላትም እንዴት እንደዛ ትይኛለሽ? እኔ ምን ማድረግ እንዳለብኝ አውቃለሁ። ማንም ምንም ስላለኝ ምንም የማድርግ ነገር የማድርግ ሴት አይደለሁኝም። ሰው በመከረኝና ሰው ባለኛ አልሄድም፣ የመሰለኝ ነው የማደርገው። ስለዚህ እንደዚህ ልትይኝ አይገባም፣ ትላታለች። ወደ አሁን እሷን እያወራች እያለ ሰላም እየበሩን ከፍታ ስት ገባ እሷ ስለ ሀኒቾ ስታወራ ስለማትፈልግ እንደምታውቅ እናም በቃ በኋላ አዋራሻለሁ ብላ ስልኩን ትዘጋዋለች። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ይህ ቪዲዮ የሚደርሳችሁ ሁላችሁም ፕሊስ ላይክ በማድረግ ተባበሩኝ። ይህም ቪዲዮ ስታዩ ወይም ስጀምሩ ላይክ እንድታደርጉልኝ የእውነት በትህትና ጠይቃለሁ። አዲስ የሆናችሁ ካላችሁም ፎሎ እያደረጋችሁኝ ሶ ፕሊስ ላይክ አድርጉ ማለት ነው እና ሰላምዬ ወደ እናቷ ክልስ ወደ እናቷ ክፍል ገባችና፣ እማዬ ግን ምን አይነት ሴት ነሽ? ለምንድን ነው ግን እንደዚህ የምታደርጊው ስትላት፣ እንዴ ሰላምዬ፣ ምን ሆንሽ? የተፈጠረ ነገር አለ? ምን እንደማያቀሰው የተፈጠረ ነገር አለ። ታያለሽ ያደረግሽውን ነገር ረሳሽው። ለምንድን ነው ግን እንደዚህ የምታደርጊው ብላ ስትላት፣ ቆይ ምን አድርጊ ነው እምትይኝ? ምን ሆነሽ ነው እንዴ? ቆይ የሀናን አባት ወይም የሀኒዬን አባት የህክምና ገንዘብ እርዳታ ለምንድን ነው ያቆምሽው? ይህ እኮ ድሮ ያሰብኩት ነው። እንዴት እንደዚህ ታደርጋለሽ? በህይወት እና በሞት መካከል እያለ እንዴት ነው ገንዘብ የምታቆምው ነው ለምንድን ነው የምትመጻደቂው? ብላ እናቷ ላይ ስትጮህባት እናትየውም እኔ እኮ እናትሽ ነኝ ልታከብርኝ ይገባል። እማዬ የሌለሽን ክብር ከየት አምጥቼ ነው የማከብርሽ? ለምንድን ነው እንደዚህ የምትይው ግን ለምንድን ነው በገንዘብስ እየተመጻደቅሽ የሰውን ልጅ በገንዘብ የምቀይሩ? ስትላት ወይዘሮ ሜላትን በጣም ተናደደችና በጥፌ ከመምታቷ በፊት እርግብ ካጠገባቸው ስለነበረች ሜላ ሰላም፣ እናቴን ነው እንደዚህ የምትናገሪው? እንዴትና እናቴን እንደዚህ ትናገር ያለሽ? እናቴን አትናገሪያት ስትላት ሰላምዬም ዞር አለችና ወደ እርግብ ምን ምን ምን ምን እያልሽ ነው? መቼ መጣሽ? ሙሽራ ምን በላሽ ሽንብራ። አላይ አገሬ ሰው ጉድ እኮ ነው ይህ ነገር እንደሚፈጠር ሲጀመር እርግጠኛ ነበርኩ ስትል ወይዘሮ ሜላት ምን ነበር ያልሺው? ምን ነበር የሚፈጠረው? ይህ ነዋ አሁን የምታዩ እናቴን አክበሬ እናቴም ማክበር ይገባሻል፣ ስትላት ወይዘሮ ሜላትም ተናዳ ስለነበረ ሰላም የሌለ ክብር ከየት መጥቶ ነው የሚከበረው? ክብር ሲኖርሽ ኮ ነው የምትከበሪው። አንቺም እናቴም እብድ ናችሁ ብላ ስትል ወይዘሮ ሜላት ወይዘሮ ሜላት ሰላምዬን በጥፊት መታታለች። ወይዘሮ ሜላት ሰላምን በጥፊ ስትመታት እርግብን በጣም ነበር የደነገጠችው። ሜላትም እርግብን ግፍት አድርጋት ትወጣለች። ከዛም ወይዘሮ ሜላት አንገቷን ደፍት አድርጋ አልጋው ጫፍ ላይ ቁጭ ብላ፣ እርግብ አረመኔዋና መሰሪዋ አጠገቧ ሂዳ እማይ አይዞሽ፣ አትጨነቂ እያለች መልካም መስላ ታጽናናታለች። በሌላ በኩል ሀኒቾ ወይዘሮ ሜላት አባራት ስለነበረ በጣም ተጨንቃና በጣም አስባ እቤት ገብታለች አባቷ ጋር ሄዳለች። አባቷ ጋር ሄዳ አሴር ስለነበረ የነበረው አሴር እንዴት ነህ ደህና ነህ ብላ ሰላም ካለችው በኋላ ሀኒዬ፣ ምንድን ነው ማድረግ ያለብን ሴላት እንግዲህ ምን አውቃለሁ ምንም ማድረግ እንዳለብን አላውቅም። እናም ደግሞ የአሴርዬ ጧት ስላደረግኩን ነገር በጣም ይቅርታ ሰትለው ሀኒዬ፣ ምንም ብታደርግ አሁን ተጨንቀች ስለሆነ እኔ አልቀየምሽም ችግር የለውም እናም የሄድሽበት እንደት ሆነ ሲላት፣ አይ ምን ነው ባልሄድ እኮ ኖሮ አንተ፣ እውነት ግን ነበረ የተፈጠረው ነገር በፍጹም የሚያስደስት አይደለም። እንዳው እንዳልከኝ ባልሄድ ሄድ ኖሮ ይሻለኝ ነበረ። ምክንያቱም ገፍታን ያባረረች ጨከነችብኝ፣ ስትለው እኔም እኮ አንቺ አንቺነትሽን ዝቅ እንድታደርጌና ከእሷ አገር ስር እንዳትወድቄ ነበር። ነገር ግን ተየው በቃ፣ እግዚአብሔር አለ ምችም እግዚአብሔር መልካም ነው፣ ግን ምን ማድረግ እንዳለብን አላቅም ሲላት አባቴ እኮ ጠንካራ ነው። አባቴ ብዙ ነገር አሳልፏል። አባቴ ብዙ ነገር ስላሳለፈ እርግጠኛ ነኝ ይሄን የሚያልፈዋል ብዬ አስባለሁ ስትለው፣ እና ዝም ብለን እኮ ማየት የለብንም ሀኒዬ፣ እኔ የሆነ ነገር ማድረግ እችል ነበር ግን ታሰርኩ ሲላት አሴር ምቼም ወደ ስርቆት አትመለስ ማለት ነው። ሰርቀህ ወደኋላ ተመለሰ ተመለሰክ በስርቆት ይሄን ነገር አደርጋለሁ ብለህ አትለኝም ስትለው እንጃ አላቅም አንዬ ይላታል። ምክንያቱም ከዛ በፊት ከተምቹ ጋር አንድ ላይ ቁጭ ብለው ሰርቀንም ቢሆን ማሳከም አለብን ብሎ ስለነበረ ያንን ነገር እያሰበ ነው። ተምቹ በነገራችን ላይ ይሄ መኮንን ለሚባለው ልጅ ፎቶውን የሰጠውን ልጅ ለሱ እሱን ለማግኘት ሲደውልለት እሱ አላነሳለትም። ነገር ግን እሱ ካለበት ቦታ ሄዶ አግኝቶታል። ያ መኮንን የሚባለው ልጅ ግን እነዛ ፎቶውን ሰርቆ የሰጣቸው ከተምቹ ጋር ግንኙነት እንዳይኖረህ ብሎ መጥቶ ምንድነው ስሙ ስልኩን ሰርቆ ማለት ስልኩን ቀምቶታል። እናም ይሄ መኮንን የሚባለው ልጅም እያስቸገረኝ ነው ተምቾ ብሏቸው ብሎ ስለነበረ ተምቾን ካሁን በኋላ ማግኘት የለብህም ተምቾን ካገኘኸው እኔ ደፋሃለሁ እያለው ነበር እኔ በነገራችን ላይ በዛ በኩል ያሉት ሰዎች ለወይዘሮ ሜላት ምን ያክል ክፋትና አረመኔነት እንዳላቸው ወይዘሮ ባዮች ጋር ሆነው እያደረጉ ያሉት ነገር በጣም የሚያስታውቅ ነው የእሷን የራሷ ጉዳይ ግን በሀኒና በሀኒያ አባት ላይ እየፈጸሙ ያለው ነገር በጣም የሚያሳዝን ነው ለማንኛውም እርግብ ተብየዋ እቺ አረመኔና እስስት ገና ካሁኑ የወይዘሮ ሜላትን ልጆች እና እናትና ልጆችን ማባላቱን ጀምረዋለች። ምናሴ ከውጭ ሲገባ እርግብ ብቻ ስለነበረች ቤት የነበረችው እንዴ እርግብዬ ደህና ነሽልኝ? ብሎ ካላት በኋላ ሰላም ተባብለው ከጨረሱ በኋላ እንዴ እቤት ሰው የለም እንዴ ሲላት መቼም ከኔ ውጭ ማለት ጌ ይሆናል ስትለው እናንችን ማታዳልሽ አይደል እንዴ አንቺን እንዴ ተጠይቃለሁ ሲላት አይ ሰላምዬም፣ አሁን ወጣች እማየም፣ አክስቴን አይችልም ጣብላ ወጥታለች ስትለው እና ስለተፈጠረው ነገር ምንድን ነው የሆነው ነገር ብሎ ሲነግራት እማየ እንዴት እንደዚህ ታደርጋለች ምናምን ብሎ ስለ ሀኒቾ ሲያወሩ እናትክ ሰል ሀኒዬ ጠፋች ምናምን ያላት፣ ሀኒዬ ና ነጠፋች እኔ ትቀራለች ብዬ አላሰብኩም ነበር ሲላት፣ እንደ ሀና እኮ መጥታ ነበር በነገራችን ላይ። ያ ሁሉ ከተፈጠረ በኋላ እንዴት መጣ ትፈልጋለህ እንደ ስትለው፣ እንደ ሀኒዬ እኮ አታደርገውም የፈለገ ነገር ቢፈጠር መጥታ ታስረዳለች እንጂ ነገሮችን ወደፊት ነው እንጂ የምትጋፈጠው በፍጹም ወደ ኋላ የምትጎተት አይደለችም። ሲላትኝ ምናሴ እርግብም ለነገሩ መጥታ ነበረ ስትለው፣ እናታዲያ ምን አለቻት? እማዬ አባረረቻት። አረ እናትህ ማ የሰራችውን ስራ ብታይ። ነገር ግን ሀና የመጣችው ለሌላ ነገር ሳይሆን ገንዘብ ልመና ነበር የመጣችው ስላትኝ ስትለው፣ ማለት አልገባኝም። ያው አባቷ እንደ ታመመት ታውቃለህ። እማዬ ደግሞ የሕክምና ገንዘብ ስታደርግ የነበረውን አቁማለች። እናም እባክሽን አሳካሚ አሳክሚልኝ ለማለት መጥታ ነበረ። እናትህ ግን በሚያሳዝን ሁኔታ አባረረቻት። ፍላ ስትለው፣ እንዴት አልገባኝም። በቃ ገንዘቡን አልከፍልልሽም ወደዛ ዞር በይልኝ ብላ አባረረቻት። እንዴት እማየ እንደዚህ ታደርጋለች? እኔ አላምንም። እኔ የራሱ እዛው ቁሚ አላመንኩም። እኔ ገንዘብ ቢኖረኝ ኖሮ ለሀና በሰጠኋን ነበረ። ሀና በጣም ነው የምታሳዝነው። ከእማየ እግር ስር ወድቃ ስትለምናት፣ እማየ ግን አባረረቻት። እማየ ምን አይነት ጨካኝ እንደሆነች በነገራችን ላይ በጣም ነው የታዘብኳት ብላ ገና ከሆኑ ልጆቿ ጋር እየመከረችባት ነው። ከልጆቿ ልታለያያት እየሰራች ነው። ደግ አረጋት ወደኋላ ዞር ብላ ማየቱን ስላልቻለችበት እና ዝም ብላ ፊት ለፊት ያልሆነውን ነገር እየተጋፈጠች ስለሆነ ወይዘሮ ሜላት ወደፊት ምን እንደሚደርስባት የምናየው ይሆናል። ምክንያቱም ሰላምንም በጥፊ መታታለች። በሷ የተነሳ አሁንም ምናሴ ጋር እንድትጣላ እያደረገቻት ነው። ስለዚህ እርግብ ከዛ ቤት ምን እንደምትሰራላት እና ምን እንደምትፈልግ ወይዘሮ ዘላም ሰላም ወይዘሮ ሜላት ካሁኑ አይኗን ብገልጥ መልካም ነበር፣ ነገር ግን እንዲታያት አልቻለም። ለማንኛውም ወይዘሮ ሜላት የመጣባት ጉድና ወደፊት የሚሸከማት ምን እንደሆነ ወደፊት ሁላችንም የምናየው ይሆናል። ገና ካሁኑ እየመጣ ያለው ነገር በጣም የሚያስፈራ ነው። ምናሴ በጣም ተናዶ ቁጭ ብሎ ስለነበረ ከክላሱ እናትየው ከሱ ግላስ ትሄዳለች። እንደምን አሴ ምን ሆነህ ነው የተፈጠረ ነገር አለ ስትለው ምንም አልተፈጠረም ምንም አልሆንኩኝም እና ታዲያ ለምንድን ነው ወደ ውጭ የማትወጣው በቃ አልወጣም መውጣት አልፈለግኩኝም በጣም ደብሮኛል እንደምን አሴ ምን ሆነህብኝ ነው የተፈጠረ ነገር አለ እማዬ ምንም አልተፈጠረም ማልኩሽ እኮ በቃ ወደዛ ሂጅልኝ ሲላት የተፈጠረውን ነገር ወይም በሀና ዙሪያ እንደተቀየመ ገብቷታል እናም ለምንድነው የሀናን አባት የህክምና ገንዘቡን ያቆምሾ ብሎ ሲላት እናንተም አንተም እንደዛ ሆንክ፣ አንተም ተቀይርክ እያለች ስትጮህ፣ እሱም ጥሩ መልስ አልመለሰላትም። እማዬ ምንም ቢሆን እሷን እንደዛ ማድረግ አልነበረብሽም። እሷም እህታችን ናት፣ የፈለገ ነገር ቢሆን እኔ ሀናን እወዳታለሁ ብሎ ሲላት፣ እቺ የተረገመች ልጅ፣ እሷ ከቤቴ ወጥታም እንኳን ሰላም አጣሁኝ እኮ እያለች ሚናሴም ማለቴ ሚናሴም ትቷስ ስለሄደና ጥሩ ፊት ስላልሰጣት ተናዳለች። በሌላ በኩል ሰላምዬ ከአልጋዋ ላይ ቁጭ ብላ እያሰበች ነው ከዛ ምናሴ ከሷ ግላስ ገብቶ ሲያወሩ፣ ግዴታ የሀኒዬን አባት ማሳከም አለብን። እንደምናውቀው ማዬ የገንዘብ እርዳታውን አቁማለች። ስለዚህ የእናትና የአባት ኃጢአት በልጅ ላይ ነው ይባላል አይደለም። ስለዚህ እናታችን የምታደርገውን ስህተት እኛ ማረም አለብን። ገንዘቡን እንደምንም ብለን ማግኘት እንደሚገባን ሌሊቱን አስብበትና፣ ካልተሳካ ሰርቀንም ቢሆን የሀኒቾን አባት ማሳከም አለብን፣ ብላ ወስናለች። ሰላምዬ ምናሴ የሚያግዛት አለ ብዬ ተስፋ አደርጋለሁ። ሁለቱ ግን በነገራችን ላይ በጣም ደስ የሚሉ እህትና ወንድሞች ናቸው። የመልካምነታቸውና የጥሩነታቸው ጥግ በጣም የሚገርም ነው። እናም ምናሴ፣ አንቺ ጥሩ ናት አይደለሽም። በአንቺ ምክንያት አባታችንንም አሳጥተሽናል። አባታችንን ያሳጣሽን አንቺ ነሽ። ስለዚህ እንዳንቺ አይነት እናት አልፈልግም እያላት ነበር። ውዶችዬ እኔ እዚህ ላይ ያበቃለሁ። በሚቀጥለው እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። አመሰግናለሁ።